መከላከያ ሰራዊቱ በየጊዜው የሚፈጠሩ ውስብስብ ፈተናዎችን እያሸነፈና በጽናት እያለፈ የሀገሩን ሉዓላዊነት አስከብሮ አስቀጥሏል። ይህን ያሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። የልዩ ዘመቻዎች ዕዝ ማሰልጠኛ ማዕከል ያሰለጠናቸውን የ43ተኛ ዙር ካራማራ ኮርስ የመሠረታዊ ኮማንዶዎችን አስመርቋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት ፊልድ ማርሻሉ መከፈል ያለበትን መስዋዕትነት እየከፈለ የሀገርን ብሔራዊ ጥቅም የሚያስጠብቅ ሰራዊት ነው ያለው ሲሉ አሁን ላይ የተሻለ የሰራዊት ግንባታ መፈጠሩን ጠቅሰዋል። በየትኛውም ስርዓት ያልተሞከረው የኢትዮጵያን ብሔራዊ ጥቅም የማስከበር ጥረት በተስፋ ሰጪ ጉዞ ላይ የሚገኝ ስለሆነ መጪው ጊዜ የኢትዮጵያ ከፍታ የሚረጋገጥበት እንደሚሆን ጥርጥር የለውም። ዛሬ ሀገራችን ከምንጊዜውም በላይ በቴክኖሎጂ በሰው ኃይል፣ በአደረጃጀት፣ በተቋማዊ አሰራርና በትጥቅ አስተማማኝ የሀገር መከላከያ ሰራዊት ገንብታለች። ኢትዮጵያ በጀግኖቿ የሚያጋጥሟትን ፈተናዎች በጽናት መመከቷን ያስታወሱት ፊልድ ማርሻል ብርሃኑ ጁላ የውስጥና የውጭ የጸረ ሰላም ኃይሎች ተናበው ብሔራዊ ጥቅሟን ለመጉዳትና ለዋላዊነቷን ለመዳፈር በየዘመናቱ የሚደረጉ ሙከራዎች ያሉ ቢሆንም ሰራዊቱ የሕይወትና የአካል መስዋዕትነት ከፍሎ አሸንፏልም ነው ያሉት። በቁጥርም በስብዕናም ባንዳዎች ቁጥራቸው ትንሽ፣ ከራስ በላይ ለኢትዮጵያ የሚዋደቁት ግን እጅግ ብዙ ናቸው በማለት የኮማንዶ አየር ወለድና ልዩ ኃይሉን የማጠናከር ስራን አንስተዋል። ከራሳቸው በላይ ኢትዮጵያን አስቀድመው ለክብሯ የሚዋደቁ እውነተኛ ልጆቿ ግን ሚሊዮኖች ናቸው። ከሚሊዮኖች መካከልም በየደረሱበት ጠላትን አይቀጡ ቅጣት የሚቀጡት የምድር ድሮን የተሰኙ ባለቀይ መለዮቹ ይጠቀሳሉ። ባለፉት ዓመታት እነዚህን በስነ ልቦና እና በአካላዊ ብቃት የተገነቡ የኮማንዶና የአየር ወለድ ምርጥ አሃዶች እንዲሁም ስፔሻል ፎርስ ኃይላችን በብዛትና በጥራት አሰልጥነን ወደ ስራ አስገብተናል። መከላከያ ሰራዊቱ በዚህ መልክ ራሱን እያጠናከረ በመሆኑም ከውስጥና ከውጭ ተቀናኝተው በሀገር ላይ ጥፋት ለማድረስ የሚሰሩ አይሳካላችሁም ሲሉም አስጠንቅቀዋል። መከላከያ ሀገራችን ባልተቋረጠ ሁኔታ ዝግጁነቱን እያጠናከረ እና አቅሙን ወደ ላቀ ደረጃ እያሸጋገረ በመሄድ ላይ ስላለ ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በሕዝቦቿ ላይ የሚመኙት የእልቅት ድግስ መቼውም ቢሆን እውን አይሆንም። በጠላት ምኞት ሳይሆን በሀገር መከላከያ ሰራዊቱ መስዋዕትነት ሀገራዊ ልማትና የህዝቡ የብልጽግና ጉዞ ያለምንም እንቅፋት እየቀጠለ ነው ያሉት ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የዛሬው ተመራቂዎች የሀገርና የህዝብ ኩራት የሆነ ቀጣይ ለሚሰጠው ተልዕኮ ሳይንሳዊ በሆነ የአሰለጣጠን ዘዴ በመጠቀም በአጭር ኪሳራ በጠላት ላይ ድልን የሚቀዳሽ ሰራዊት ማፍራቱን መመልከታቸውን ጠቁመው፣ ሰልጣኞችም የተሰጣቸውን ሀገራዊ ተልዕኮ በላቀ ግዳጅ እንዲወጡም አሳስበዋል። በስልጠናችሁ ወቅት አይነት የአየር ፀባይና የመሬት ገጾች ላይ ብቃት ያለው ስልጠና በመውሰድ አስቸጋሪና ፈታኝ ሁኔታዎችን በማለፍ በመሰረታዊ ኮማንዶነት የምትመረቁ በመሆናችሁ ከነባሩ የልዩ ዘመቻዎች እዝ የሰራዊት ክፍሎች ጋር በመቀላቀል የትላንትናንና የዛሬን የሀገራችን ጀግኖች ታሪክ በመድገም ሀገራችሁንና ህዝባችሁን እንደምታኮሩ እምነቴ ነው።